ወያኔ ሓርነት ትግራይ ህወሀት በቀጣዩ ሳምንት በወልቃይት በኩል ውጊያ ሊከፍት እንደሚችል ተሰምቷል። አንድ የወልቃይት ከፍተኛ አመራርና የህዝባዊ ወያኔ ሓርነት ትግራይ ህወሀት የጦርነት እቅድ በተመለከተ መረጃ አሰራጭተዋል። በዚህም ጉዳይ በዜና ትንታኔ ያካተነዋል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የኢትዮ ክረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃ እንሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመ ጀምረናል። በቅድሚያ አርዕስተ ዜናዎቹን ነግራችኋለን። ስራቸውን ቆዩ። የኢትዮጵያ የወደብ ጥያቄና የቀይ ባህር የጸጥታ ጉዳይ ዘላቂ መፍትሄ ሊያገኝ የሚችለው ለዘመናት ሲደረስ የነበረው የአፋር ህዝብ የፖለቲካና ኢኮኖሚ በደል በመፍታት ብቻ መሆኑን አንድ አዲስ ጥናት አመላከተ። የሆርን ሪቪው ተመራማሪ ዮሐንስ ይዘዘው ትንታኔ እንደሚያሳየው ታሪካዊ መኖሪያችን በኢትዮጵያና በኤርትራ በጅቡቲ የተከፋፈለ የአፋር ህዝብ በተለይ የኢትዮጵያና ከኢትዮጵያ መንገንጠል ዋነኛው ሰለባ ነው። ጥናቱ እንደሚያ ከራክረው ከሆነ በ1993 የተካሄደው የኤርትራ ነጻነት ህዝብ ውሳኔ አፋር ህዝብ ያላካተተ መሬታቸውን በመከፋፈል የኢትዮጵያ ታሪካዊ የወደብ መብት የዘጋ ሂደት ነበር። ኤርትራ መገንጠል ያስከተለው ውጤት በአፋር ህዝብ ላይ ድርብ ጭቆና አስከትሏል። በኢትዮጵያ በኩል ያሉት አፋሮች ታሪካዊ ባህር መውጫቸው የሆነው የአሰብ ወደብ በማጣታቸው ከባድ ኢኮኖሚ ጉዳት ደርሶባቸዋል። በኤርትራ በኩል የቀሩት አፋሮች ደግሞ ከአዲሱ መንግስት ከባድ ጭቆናና መፈናቀል የፖለቲካ ተከለከለ እንደደረሰባቸው በሺ የሚቆጠሩ ወደ ኢትዮጵያ፣ ጅቡቲ ለመሰደድ እንደተገደዱ ጽሑፍ ያብራራል። ሁለቱ ሀገራት ኢትዮ ኤርትራም የአፋር ህዝብ በጥርጣሬ ሲመለከቱ ቆይተዋል። ይህም በቀጠናው ልማትና ፖለቲካ ተሳትፎ ወደ ኋላ እንዲቀር አድርጎታል። ትንታኔው እንደሚያስገነዝበው ከሆነ ኢትዮጵያ አስተማማኝና ዘላቂ ባህር መተላለፊያ ለማገኘት የምታደርገው ጥረት ሊሳካ የሚችለው የአፋር ህዝብ በማዕከል ያደረገ ፖሊሲ ስትከተል ብቻ ነው። አፋር ህዝብ በፖለቲካና ኢኮኖሚ አቅም ጉልበት መብቱን ማክበር እውነተኛ አጋር ማድረግ ትልቅ የሞራል ጉዳይ ብቻ ሳይሆን የጂኦ ፖለቲካ አስፈላጊነት ነው ሲል ጥናቱ ይደመድማል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያና ባሰብ ወደበት ተመለከተ። በኢትዮ ኤርትራ መካከል ሰላም ሲፈጠር መጀመሪያ እኔ ወደ አስመራ ተጉዞ በኋላ ኤርትራው ፕሬዚዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ነው በሚሌኒየም አዳራሽ ነው ብለዋል። በዚህም ጉዳይ ያሉትን ነገር በዜና ትንታኔያችን በሰፊው አካተናል። ቆይታቸው የምሰሙት ይሆናል። በብረታ ብረት ዋጋ ተቆራርጠው የተሸጡት የኢትዮጵያ ውድ የጦር መርከቦች ዩኤስ ኦራክል የተባለችው በ1962 እንደ አውሮፓ አቆጣጠር በወቅቱ የአሜሪካ ፕሬዚዳንት በነበሩት ጆን ኤፍ ኬኔዲ ለኢትዮጵያ መንግሥት እስከ እስከተሰጠችበት ጊዜ ድረስ በአሜሪካ ባህር ኃይል ስር የነበረችና በሁለተኛ ዓለም ጦርነት የተሳተፈችው በወቅቱ ዘመናዊ የምትባል የጦር መርከብ ነበረች። በዚህም ጉዳይ የዜና ትንታኔያችን አካቶታል። ቆይታችሁ የምትሰሙት ይሆናል። ፋሽርን ከተማ ለሙሐመድ ሀምዳን ዳገሎን ሀሚቲ አርኤስኤፍ ኃይሎች አስረክበን ለመውጣት የተገደድ ነው ዓለም አቀፋዊ የውጭ የስለላ ድርጅት ሆነች ሲሉ ተናግረዋል። በዚህም ጉዳይ ዜና ትንታኔያችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክሸር ሰብስክራይ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያው የዜና ትንታኔያችን ስናልፍ ህዝባዊ ወያኔ ሓርነት ትግራይ በቀጣዩ ሳምንት በወልቃይት በኩል ውጊያ ሊከፍት እንደሚችል ጭምጭም ታሰሰምቷል። አንድ የወልቃይት ከፍተኛ አመራር የሆኑት የህዝባዊ ወያኔ ሓርነት ትግራይ ህወሀት የጦር ቅድ በተመለከተ መረጃ አሰራይተዋል ተገኝተዋል በእቅዱ መሰረት ከሻቢያ ጋር በመናበብ በህዳር ወር ውጊያ ለመክፈት አቅዷል ተብሏል። ዘኢኮኖሚስት መጽሔፍ ከሳምንታት በፊት በወልቃይት አዲስ ውጊያ ሊቀሰቀስ ይችላል ሲል ዘግቦ ነበር። ውጊያው በሁመራ ሊፈነዳ መቃረቡን የሚጠቁሙ ወታደራዊ መረጃዎች እየወጡ ነው። አንድ የወልቃይት ከፍተኛ አመራር ህዝባዊ ወያኔ ሓርነት ትግራይ ህወሀት በህዳር ወር ጦር ለመክፈት ዝግጅነት ጨርሷል ሲል በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። የውልቃይ ጸገደ ዞን የሚሊሻ ጽህፈት ቤት ኃላፊ ሆኑት አቶ ክብረ አብ በማህበራዊ ገጸ ባሰራጩት አጭር መረጃ ቀጣይ ሳምንት ጦርነት ለመክፈት ዝግጅት እንዳለ መረጃው ደርሶናል ብለዋል። የሚሊሻ ጽህፈት ቤት ኃላፊ ወያኔ በመጨረሻ ወር ማለትም ህዳር ወር ወልቃይ ጸገደ በኃይል ለመውረር ተዘጋጅቷል። የነ ጌታቸው ረዳ ተፈናቃይ በተመለከተ አጀንዳ ትተን አሁን ባንድነት መቆም መዘጋጀት አለብን። ለዳግም ባርነት የሚወርቅ ትውልድ የለንም። እኛ የአባቶቻችን ልጆች መሆን አለብን። የጀመር ጋር ነው ትግል ዳር ለማድረስ አለብን፣ ሲሉ ህዝቡ በንቃት በተጠንቀቅ እንዲቆም አዘዋል። ወልቃይት ጥቃት ሊከፈት ይችላል የተባለው ኃይል አርሚ ሰባ ነው። ኮሎኔል ሙዜን የሚመራው ይህ አርሚ ባለፈው ሳምንት የኮማንዶ ኃይል በሽሬናና ማስመረቁን አንድ አፍታ በዘገባው ጠቅሷል። በኢትዮጵያ ውዱ የተባለችው መርከብ በብረታብረት ዋጋ ተቆራርጣ የተሸጠችው የኢትዮጵያ የጦር መርከብ የሆነችው ዩኤስኤስ ኦራከር 1962 እንደ አውሮፓውያን አቆጣጠር በወቅቱ የአሜሪካው ፕሬዝዳንት በነበሩት ጆን ኤፍ ኬኔዲ ለኢትዮጵያ መንግስት፣ እንደተሰጠችበትም ጊዜ ድረስ በአሜሪካ ባህር ኃይል ስር የነበረችና በሁለተኛ ዓለም ጦርነት የተሳተፈችው በወቅቱ ዘመናዊ የምትባል የጦር መርከብ ነበረች። ይህች ግዙፍ መርከብ ለኢትዮጵያ መንግስት ከተሰጠች በኋላ ኢትዮጵያ ኤ01 የሚል ስያሜ ተሰጥቶባት በ1958 አዲስ በተቋቋመው የኢትዮጵያ ባህር ኃይል ንብረት ሆኖ የደርግ መንግስት እስኪወድቅ ድረስ ስታገለግል ቆይታለች። በኢትዮጵያ በተፈጠረው የስርዓት ለውጥ ጋር ተያይዞ ኤርትራ ከኢትዮጵያ ስትገነጠል ኢትዮጵያ ኤ01 ና ሌሎች የኢትዮጵያ መርከቦች መጠጊያ ፍለጋ ወደ የመንና ሳውዲ አረቢያ ወደቦች ተጉዘው በዚያን ለመቆም ተገደዱ። ከአመታት በኋላ በኢትዮጵያ ባህር ኃይል ታሪክ ግዙፍ የነበረችው ኢትዮጵያ ኤ ዜሮ አንድ የጦር መርከብ የመጨረሻ ጣፈንታዋ እንደማያገለግል ዕቃ ተቆራጦ ወደ ብረትነት ተቀይሮ በኪሎ መሸጥ ሆነ። በዚያ ወቅት የኢትዮጵያ ባህር ኃይል 26 ያሉ የተለያዩ የባህር ኃይል መርከቦች የነበሩ ሲሆን ብዙዎች በየመን በኋላም በጅቡቲ ለአመታት ቆመው ነበር። በ1958 የተቋቋመውና እስከ 1990 ድረስ የቆየ ኢትዮጵያ ባህር ኃይልም ትልቅ ስም የነበረው በሰለጠኑ ባለሙያቸው የተዋቀረ ጠንካራ የመከላከያ ኃይል ነበር 3500 የሚሆን በውጭ ሀገራትና በሀገር ውስጥ የሰለጠኑ ባህር ኃይል አባላትን ያቀፈው ይህ የቀድሞ ኢትዮጵያ ባህር ኃይል ከቀድሞው ዩጎዝላቪያ ና ከአሜሪካ ኖርዌይ ስዊድን ና ጀርመን በስጦታና በግዢ የተገኙ የተለያዩ መርከቦች ና ትላልቅ የጦር ጀርባዎች ነበሩ ባህር ኃይሉ በደርግ ዘመን ከሩሲያ የተገዛቸው የካቲት 66 የሚል ስያሜ ያላት ሚሳኤል ተኳሽ መርከብን ጨምሮ ከ ሃያ ስድስት በላይ ጦር መርከቦች ነበራት የኢትዮጵያ ባህር ኃይል ስምንት ሚሳኤል ተኳሽና ስድስት ተምዘግዛጊ ቶርዶ ሚሳኤል የታጠቀ ሲሆን ሌሎቹ የቅኝት የውጊያ ልምምድና ለተመሳሳይ ጉዳይ የሚያገለግሉ የጦር መርከቦች ነበረዋት። ከነበሩት መርከብ መካከል ደግሞ ኢትዮጵያ ኤዋን ትልቁ ነበረች። ይቺ ንብረትነቱ የአሜሪካ አሜሪካ የነበረ በሁለተኛ ዓለም ጦርነት ተሳትፎ ትልቅ ዝና ያገኘች መርከብ 1962 በአሜሪካ መንግስት ለኢትዮጵያ በስጦታ የተበረከተች ነበር። ኢትዮጵያ በወቅቱ የተለያዩ ሀገራትና ከሀገር ውስጥ በሰለጠኑ ዘመናዊ ባህር ኃይል አባላት አመራሮች የተጠቀሱ መርከቦች በማካተት ጥሩ ስም ዝና የነበራት ባህር ኃይል ለማቋቋም ችላ ነበር። ሆኖም ግን በ1990 የደርግ ስርዓት ማብቂያ ተከትሎ በሚገባ ተደራጅቶ የነበረ የኢትዮጵያ ባህር ኃይል ሁሉና ጥያቄ ውስጥ መግባቱ ጀመረ። ይህን ተከትሎ የኤርትራ ኃይሎች የምጽዋና የአሰብ ወደቦች ሲቆጣጠሩ ኢትዮጵያ የባህር ኃይል የጦር መርከቦች ወደ ሳውዲ አረቢያ ና የመን ወደቦች ለመሰደድ በዚያ ለመቆየት ተገደዱ። በዚህ መሰረት የኢትዮጵያ ባህር ኃይል ከነበሩት 26 የተለያዩ አይነት መርከቦች መካከል በአሰብ ወደብ ላይ እያሉ ከወደሙት ጥቂት መርከቦች ውጭ አብዛኛው ከጥቃት ተርፈው ነበር። ከዚያ ኢትዮጵያ መርከቦች ከሀገር ተሰደው ከሄዱ ከሁለት ዓመታት በኋላ ግን የመን መንግስት የኢትዮጵያ ባህር ኃይል መርከቦች ግዛት ለቀው እንደወጡ ጠየቀ። ኢትዮጵያ ኤ01 እና ሌላ አንድ መርከብ በዚያው ሲቀሩ ሌሎቹ የመን ወደብ ለቀው ወደ ጅቡቲ ወደብ አመሩ። በመርከቦቹ ጋር ወደ የመን የተሰደዱት 200 ኢትዮጵያ መርከበኞችም በዚያው ቀርተዋል። ትልቁ የባህር ኃይል መርከብ ኤ ኢትዮጵያ ኤ01 በየመን ወደብ ለአመታት ከቆየ በኋላ በ1993 በብረታ ብረቱ ዋጋ ተቆራርጣ እንድትሸጥ ተፈረደባት። በዚህ ግዙፍ መርከብ በተጨማሪም በየመን ወደብ ቆሞ የነበሩ ሌሎች የባህር ኃይል መርከቦች መለዋወጫዎች እየተፈታ በተመሳሳይ መልኩ እንዲሸጡ ተደረገ። ወደ ሳውዲ አረቢያ የተጓዙ ጥቂት መርከበኞች እጣ ፈንታ ከዚህ የተለየ አልሆነም። ከዚያም በኋላ በየመን ወደብ የነበሩትና 1993 ወደ ጅቡቲ ወደብ የተጓዙት አብዛኛው የኢትዮጵያ መርከብ በጅቡቲ ወደብ ለአመታት ቆመው ነበር። ሆኖም ግን የጅቡቲ መንግስት መርከቦቹ ለአመታት የቆሙበትን የወደብ ኪራይ የሚከፍላቸው አጥቻለሁ በማለት በ1996 በዚያው ቆሞ የነበሩት የኢትዮጵያ ባህር ኃይል የጦር መርከቦች ለመሸጥ እንደወሰነ በይፋ አስታውቆ መርከቦችና የባህር ኃይል ጀልባዎችን ለመሸጥ ጨረታ ወጣ። በዚያው ዓመታት የኢትዮጵያ መንግስትም አዲስ አበባ የሚገኙ የባህር ኃይል ዋና መስሪያ ቤት በመዝጋት የ41 ዓመታት የኢትዮጵያ የባህር ኃይል ጉዞ በዚያው ተገታ። ይህን ተከትሎ ኤርትራ መንግስት በዚያ የነበሩት 16 የሚደርሱ መርከቦችና ጀልባዎች የመግዛ ፍላጎት እንዳለው የገለጸ ቢሆንም ኋላ የሩሲያ ሶቪየት ሰራሽ የሆነችው ኦኤስኤ ሁለት ሚሳኤል ተኳሽ ባህር ኃይል ጀርባ ጨምሮ አራት መርከቦች ብቻ እንደተሸጡለት ታውቋል። የቀሩት የባህር ኃይል መርከቦች ግማሾቹ እንዳሉት በቀሩበት ብረታ ብረት መልክን እየተቆራረጡ ተቸበቸቡ። ኢትዮጵያ የባህር ኃይል ትንሳኤ ጅማሩ። ከዚያን በዝርዝር የተጠቀሰው መሠረት አላግባብ እንዲዳከምና እንዲፈርስ የተደረገው የ41 ዓመታት ታሪክ የነበረው የኢትዮጵያ ባህር ኃይል ታሪክ 1996 እንደ ኤሮፓ አቆጣጠር በይፋ እንዲዘጋ ተደርጎ ኢትዮጵያ የባህር ኃይል ከሌላት ሀገሮች ዝርዝር ውስጥ ተካተተች። ሆኖም ከለውጡ በኋላ ኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ትእዛዝ የኢትዮጵያ የባህር ኃይል ዳግም አዲስ እንዲቋቋም ተደርጓል። በዚህም በሩሲያና በሌሎች ሀገራት ባህር ኃይል አባላት የማሰልጠን ስራ በስፋት ተከናውኗል። በሀገር ውስጥ ማሰልጠኛ ተቋምና ማዘዣ ጣቢያ ተከፍቶ የኢትዮጵያ የባህር ኃይል ዳግም ኃይል ለማድረግ እየተሰራ ነው።